ሊግ ስፖርት ኦፊሻል ባለም ሰገሲፉና በበጋሽ ዋየለ ያለፉት 25 ዓመታት ቅብስቅ ቅባል መረጃ አቅሟ ጠንቀቆ የሚያውቋት ሊግ ስፖርት ጋዜጣ እነሆን በተጨማሪነት ሊግ ስፖርት ኦፊሻል የስፖርት እና የመዝናኛ ዩቲዩብ ቻናል ይዘንላችሁ ብቅ ብለናል። ትኩስ መረጃዎች፣ የጨዋታ ትንታኔ፣ ቀጥታ ስርጭት፣ አነጋጋሪ ቃለ ምልልሶች፣ የዝውውር ዜናዎች፣ የቀድሞ ታዋቂ ተጫዋቾችን ታሪክ የሚዘክረው አሁን የት ነው ያሉት የሚል ጥንቅር፣ በመዝናኛ ዝግጅቶቻችን፣ በተለያዩ ዓለማት ያሉ ኢትዮጵያውያንን ያልተነገሩና ያልተዳሰሱ መሳጭ ፕሮግራሞችን ይዘንላችሁ እንቀርባለን። በሀገራችን በአንጋፋነት ብቸኛ የሆነችው ሊግ ስፖርት ጋዜጣ እነሆን ደግሞ በዩቲዩብ ቻናል በመረጃ ልታረከው ብቅ ብላለች። መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻሊ፣ የስፖርትና የመዝናኛ ፕሮግራም። ሁሌም ለለውጥ እንሰራለን። ሰላም ሰላም ጤና ይስጥልን ተመልካቾቻችን፣ ይህ በአለምሰገድ ህትመትና ማስታወቂያ ኃላፊነቱ የተወሰነ የግል ማህበር ከአርትስ ቴሌቪዥን ጋር በመተባበር እየተዘጋጀ የሚቀርብላችሁ ሳምንታዊ አርትስ ፕሮግራማችን ነው። በዛሬው ዝግጅታችን እንደተለመደው የተለያዩ የአገር ውስጥና ዓለም አቀፍ ዘገባዎችን ይዘንላችሁ ወደ እናንተ ቀርበናል። ከፕሮግራሙ ጋር አማን ከበደ በጋሽ ወየልና እኔ ማለምሰገድ ሆነን እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። እናመሰግናለን እንኳን ደህና መጣችሁ እያልን እንኳን ደህና ቆየን ተመልካቾቻችን በፕሮግራማችን ላይ ያላችሁ ማናቸውም ዓይነት ጥቆማና አስተያየት ስም በማስቀደም 6121 ላይ ቴክስት ማርክ ትችላላችሁ እንደዚህ የምትመለከቱ እንትሶስታችንን በየሳምንቱ የቀያየር የሚያዘንጠን ዋናው ስፖርት ነው ዋናው ስፖርት ሁሌም ከእኛ ጋር ስለሚሰራ ይሰራ ላቅ ያለ ምስጋናችንን ለማቅረብ እንወዳለን ዋናው ስፖርት ዘንድሮ በሰሜን አሜሪካ በሚደረገው የሲያትል ውድድር ላይ የኤስፒኤን የክብር ስፖንሰር በመሆኑም ላቅ ያለ ኩራት እንደሚሰማው ይገልጻል። ሁሌም ከዋና ስፖርት ጋር ስለሚሰራ እኛም ደስታችን ላቅ ያለ መሆኑ ገልጻል። ዋናው ስፖርት አሁን ከውጭ አሁን የሚመጡ ቲሸርቶች ምናምን እየቀሩ እኮ ነው። ለምን እዚህ ዋናው አለ በፖሎ ብትል በፈለግከው አይነት ስላለ ዋናዎች ወደፊት ከነ እሺ እናመሰግናለን። የዛሬው ርዕሰ ጉዳያችን አንድ ርዕሰ ጉዳይ አለን። ከዛ በፊት ግን አጠራጠሩ ያሉ መነሳዎችን እናነሳለን። ቀደም ብዬ እንደገለጽኩት እንግዲህ የዘንድሮ የሰሜን አሜሪካ የአመታዊ ውድድር እንግዲህ አርባ ሁለተኛው የሰሜን አሜሪካ ውድድር እንግዲህ በሲያትል በደማቅ ሁኔታ ከጁን ሀያ ስምንት ጀምሮ ወደዛ ይካሄዳልና እኛም ውድድሩን ለመዘገብ ወደ ስፍራው እናቀናለን። እንግዲህ ከዛ መራዲስ መረጃዎች እንግዲህ ለአድማጭ ተመልካቾቻችን የምናደርስ ይሆናል። እንግዲህ እንደሚታወቀ ኤስሲፒኒ አርባ ሁለተኛ አመቱን አስቆጥሯል። የተለያዩ ውድድሮችን ያካሄዳል። እንዲሁም በየአመቱ ታላላቅ እንግዶችን የሚጋብዛል። እንደሚታወቁ እንግዲህ ካሁን በፊትም እንደገለጽ ነው የህዝብ ግንኙነት ዚ እዚህ አቅርበን እንደነበር እናስታውሳለን። የዘንድሮ የሰሜን አሜሪካ የውድድሩ የክብር እንግዶች እንግዲህ ዘነበ ቮልቮና አቶ ካሳሁን እንደሆኑ ይታወቃል። እንግዲህ እንደሚታወቀው እንግዲህ አቶ ካሳሁን ከአሜሪካ ኤምባሲ ጋር በተያያዘ የቪዛ ጉዳይ እንግዲህ ስኬታማ ባይሆንም እንግዲህ ለሳቸው የሚገባውን ነገር እንግዲህ ኢትዮጵያ በሰሜን አሜሪካ የኢትዮጵያ ፉትቦል ፌዴሬሽን የሚያደርገውን ነገር ያደርጋል። ነገር ግን አቶ ቮልቮ ወይም ዘነበ ቮልቮ ወደ ሲያትል የሚያቅ ይኖላል። ትልቅ ውድድር ይካሄዳል ተብሎ ይጠበቃል። እንግዲህ ኤስፒኒ በሲያትል ትደምቃለች። ውድድሮች እንግዲህ ለማዘጋጀት ቡድኖች ተዘጋጅተዋል። ሰላሳ ሁለት ተዘጋጅተዋል። ታላላቅ አርቲስቶችና ስደተኞችን ወደ ሲያትልን ወደ አሜሪካ እንደሚያቀኑ ይጠበቃል። እንግዲህ የደማቅ ውድድር ምን ይመስላል እንግዲህ ወደፊት ወደ እናንተ የምናቀርብ ይሆናል። ኤስሲፒኒ የሲያት ውድድር ላይ የተወሰኑ ነጥቦችን ምናስብ የሲያትል ውድድር አሁን ለአርባ ሁለተኛ እንግዲህ አርባ ሁለት ዓመት በዚህ ጊዜ ጎዳና ውስጥ ስንቱ አልፏል፣ ስንቱ ተተክቷል። ይህን ሁሉ አልፎ ለዚህ በመድረሳቸው እንኳን ደስ አላችሁ ማለት ትፈልጋለሁ። እዚህ አሁን ሲያትልን ኢትዮጵያን የምታይባት ከተማ ትሆናለች። ብዙ ኢትዮጵያውያኖች የሚገናኙበት የተጠፋፉ ምናም የሚገናኙበት ውድድር በዓመት አንድ የሚካሄድ ውድድር ስለሆነ ደማቅም እንደሚሆን እርግጠኞች ነን። ሲያትል የሚገኙ ኢትዮጵያውያኖች የበለጠ ያደምቁታል የሚል እምነቴ የሰፋ ነው። እንግዲህ ከስፖርቱ በተጨማሪም የሀገሪቷን ተለያዩ ቦታ የመጡ ትውልድ ኢትዮጵያውያኖችን በማገናኘቱ ረገድ ከፍተኛ አስተዋጽኦ ይኖረዋል ብለን እናስባለን። በዚህ ዝግጅት ላይ እንግዲህ ዋና አዘጋጁ ባልደረባችን አለምሰገድ ስለምትገኝ ወቅታዊ ዘገባዎችን በየጊዜው ታቀርብልናለች ብለን እንጠብቃለን። እናመሰግናለን እንግዲህ ቀደም ብሎ እንደተገለጸው የሰሜን አሜሪካ ሁለተኛው ውድድር በድምቀት በሲያትል ከጁን 28 እስከ ጁላይ 5 በድምቀት ይከበራል ቀደም ብሎ እንደገለጸው እንግዲህ አማን ባልደረባችን ከዛ አሁንም እንግዲህ ትኩስ ትኩስ መረጃዎችን ለናንተ በተለያዩ ዩቲዩብ ቻናሎች አሉ በነገራችን ላይ አንድ የረሳነው ነገር አለ ዩቲዩብ ቻናላችንን ላውንች አድርገናል ሊግ ስፖርት ጋዜጣ እንግዲህ ላለፉት 25 ዓመታት በህትመት ብርሃን ላይ የቆየች አሁንም እንግዲህ ደረጃውን በጠበቀ ባለቀለም ህትመት በገበያው ላይ እስካሁን ድረስ ያለች ብቸኛ በአንጋፋ ደረጃ ብቸኛው ጋዜጣ እንደሆነ ይታወቃል ጋዜጣና እንግዲህ አዲስ ዩቲዩብ ቻናል እንግዲህ ላውንች አድርገናል። እሱን እንግዲህ እየተቀላቀላችሁ ሰብስክራይብ እንድታደርጉ እንጠይቃችኋለን። ምክንያቱም ከዛ ከአሜሪካ አዳዲስ መረጃዎችን በየቀኑ በዛ ዩቲዩብ ቻናል ላይ ስለምንለቅ ሊግ ስፖርት ኦፊሻል ቻናልን እንድትቀላቀሉ በዚህ አጋጣሚ እንጠይቃለን። ይኸው ነው አሁን በእኔና አለምሰገድ ነው በሊግ ስፖርት ተብሎ የተከፈተ ነው። አሁን እንደ አዲስ ጋዜጣን በዩቱብ የ25 ዓመት ልምድ አለው። ድርድር የማያስፈልገውም፣ አማንሻ አንተም ታውቀዋለህ። ስለዚህ ተመልካቾቻችን ቆየት ያለው የዘመኑንም አዲሱንም እያዋዛን የምናቀርብበት የዩቲዩብ ቻናል ስለሆነ እንግዲህ ተከታተሉ። ነው መመረጥ ያስፈልገዋል። ሊግን በዩቲዩብ ማግኘት እና ያንንም ለመከታተል መመረጥ እና ስፖርት ማወቅ ያስፈልገዋል ብዬ አምናለሁ። እና የስፖርት አፍቃሪውም በዚህ ደረጃ ሰብስክራይብ በማድረግ ጥሩ ጥሩ ወቅታዊ መረጃዎችን መመልከት፣ በጣም ጥሩ ሊግ ስፖርት ኦፊሻል እንግዲህ ሰብስክራይብ እና ላይክ በማድረግ ቤተሰብ እንድትሆኑ እንጠይቃለን። አዳዲስ መረጃዎችን በቀጥታ ትኩስ መረጃዎችን ከሲያትን ለእናንተ የምናደርስ ይሆናል። ቀጣዩ መረጃችን እንግዲህ እንደሚታወቀው በኢትዮጵያ ስፖርት ታሪክ ላይ ትልቅ ሚናን ትልቅ አሻራ ማሳረፍ የቻለው በኮከብ ደረጃም በብሔራዊ ቡድን ደረጃ በክለብም ትልቅ አስተዋጽኦ ማሳካት የቻለው ታዋቂ ተጫዋች አሸናፊ ግርማ ባለፈው ጊዜ እንደሚታወቀው እንግዲህ ከአሸዋ ሜዳ እስከ አርጀንቲና የሚል መጽሐፍ አሳትሞ እንደነበር ይታወቃል። ባለፈውም ጊዜ ደግሞ ወደ እንግሊዝኛ የተተረጎሙ መጽሔት እንደሚመረቅ ገልጽ ነበር። ዛሬ ልክ በለተቀኑ ዛሬ እሑድ ቀን ማለት ነው በቶሮንቶ በደማቅ ሁኔታ ይከበራል። የአሸናፊ ገርማ የህይወት ውጣ ወረድ፣ አሁን የደረሰበት ስኬት እንግዲህ ለብዙሃን ስፖርት ቤተሰቦች ትምህርት የሚሰጥ ስለሆነ ከአሸዋ ሜዳ እስከ አርጀንቲና መጽሔት ዛሬ በቶሮንቶ በደማቁ ሁኔታ የተለያዩ ውጭ ዜጎችና ትውልድ ኢትዮጵያውያን የስፖርት ቤተሰቦች በተገኙበት በደማቁ ሁኔታ ይከበራል። የአሸናፊ መጽሔትን ምርቀት በተመለከተ እንግዲህ አንድ አዲስ መረጃዎችን እንሰጣቸዋለን። አዎ አሹ እንግዲህ በተጫዋችነት ዘመኑ ያሳለፈበትን አሁን በካናዳ ኑሮውን ቢያደረግም ካናዳ ያሉ ኢትዮጵያኖች አሉ እራሳቸው የካናዳ ዜግነት ያላቸውም ማን ነው ይሄ ልጅ ለሚሉት አጋጣሚ የሆነው ፕሮጀክትም አለው። በዛ ፕሮጀክት ብዙ ኢትዮጵያኖችም የካናዳ ዜግነት ያላቸውም ካናዳውያኖችም ልጆቻቸውን ያመጣሉ። ግን ይሄ ልጅ ያለው አቅም ምንድን ነው ለሚለው ጥሩ መልስ የሚሆን ነው። ካሸዋ ሜዳ እስከ አርጀንቲና በአማርኛ በዋቢሸበሌ ሆቴል የተመረቀ መጽሐፍ ነበረው። አሁን ደግሞ ካናዳ ላይ በእንግሊዝኛ አድርጎት በሚያምር ሁኔታ ደስ በሚል ሁኔታ በዛሬው ዕለት ይመረቃል። ኢትዮጵያኖችም ትውልድ ኢትዮጵያኖችም እንዲሁም ሌሎች የውጭ ዜጎችም ይህንን መጽሐፍ እያዩ ኢትዮጵያኖች ለካ እንደዚህ ናቸው፣ እንደዚህ አይነት ኳስ የሚችል ልጆች አሉት። ሳቪዮላ የሚል ስም ሁሉ ተሰጥቶት ነበረ። ስለዚህ አሽዬ ሄድክበት ይቅና ይመቸ ማለት ነው። አሁን እንግዲህ በዚህ ደረጃ የአሸናፊ ግርማ ጅምር ይበል የሚያሰኝ ነው። ለሌሎች የሀገራችን ተጫዋቾችም ትምህርትና አርአያነት የሚኖረው ስራ ነው። ምክንያቱም ይህ ታሪክ ተቀርጾ መቀመጡ በመጽሐፍ ታትሞ መውጣቱ ለተተኪ ተጫዋቾች ትልቅ ትምህርትና ማስተማሪያነት ጥቅሞ የጎላ ነው ብዬ አስባለሁ። ይበል የሚያሰኝ ነው። ጥሩ እንግዲህ እዚህ መጻፍ ላይ እንግዲህ አሸናፊ እንግዲህ ከውጣውረድ እስከ ከፍታ ያሉትን በርካታ ታሪኮችን የሚያስቀኝ ነው። እንግዲህ አሸናፊ በህይወት ታሪክ ውስጥ የነበረው ከፍተኛ ውጣውረድ ነበር። እዚህ እግር ኳስ ላይ ለመድረስ እንግዲህ ከምልመላ ጀምሮ ከፍተኛ ውጣውረዶችን ያሳለፈበትን ህይወት እንዳሳለፈ እናስታውሳለን። ከዛ በኋላ ከአርጀንቲና ማልፎ ደግሞ አሁን በሚገኝበት እንግዲህ በምድረ ካናዳ አሜሪካ እንግዲህ ከመቶ በላይ ታዳጊዎችን በብቃት በማሰልጠን እንግዲህ ብቸኛ ኢትዮጵያዊ ነው በካናዳ ውስጥና እና ከዚያም አልፎ ተርፎ ደግሞ በሲያትል በሚደረገው የቶሮንቶ ውድድር ላይ የካናዳ ብቸኛው ተወካይ እንግዲህ አሸናፊ ይዞት የሚመጣው ቡድን እንደሆነ ይታወቃል ይባላል እንግዲህ የእሱም የፕሬዚዳንትም ነው ዋና አሰልጣኝ ሆነው እያገለገለ ይገኛል። እና የአሸናፊ እንግዲህ ውጣ ውረዶች ከከፍታ በኋላ ደግሞ ለዚህ ደረጃ የበቃበትን ትልቅ ትርጉም ያለው መጽሐፍ እንግዲህ ለህዝቡ አቅርቧል። ወደ እንግሊዝኛ ተተርጉሞ ደግሞ ዛሬ ለመረቃት ይበቃል። አሹ በድጋሚ በርተነላለን። አሸናፊ ግርማ ነኝ። አሸናፊ ግርማ ከአሸዋ ሜዳ እስከ አርጀንቲና የሚል ባዮግራፊ መጽሐፍ ኢትዮጵያ በ205 ዓ ም በኢትዮጵያ አቆጣጠር በአማርኛ አሳትሜ ነበር። አሁን ደግሞ ካናዳ ከመጣው በኋላ የራሴን አካዳሚ መስርቼ ከመቶ በላይ ህጻናቶች ከሰባት ዓመት እስከ 17 አራት ዓመት በማሰልጠን ላይ ይገኛለሁ። አሸናፊ ግርማ ከአሸዋ ሜዳ እስከ አርጀንቲና ፕላስ ካናዳ የሚል መጽሐፍ በእንግሊዝኛ የፊታችን ጁን 22 2025 አምስት 15 ብሮድቪው አቬኒው ላይ ምርቃት አካሄዳለሁ። በዛ ፕሮግራም ላይ ወጣቶችን ያስተምራል። እኔ ካሳለፍኳቸው መጥፎ ነገሮች ከአሸዋ ሜዳ ከባዶ እግር ተነስቼ ዓለም ዋንጫ ላይ ዩ ትዌንቲ የወጣት ብሔራዊ ቡድን ዓለም ዋንጫ ደርሰናል። በአንበልነት ያንን ቡድን እኔ ነኝ የመራሁት እና ከብዙ ውጣ ውረዶች የት መደረስ እንደሚቻል ወጣቶችን ለማስተማር የተዘጋጀ መጽሐፍ የሕይወት ታሪኬን የሚዳስስ አስመርቃለሁ። በዛ ፕሮግራም ላይ መጥታችሁ እንድትሳተፉ ጥሪዬን አስተላልፋለሁ። አመሰግናለሁ። እሺ ተመልካቾቻችን፣ አሁን በፕሮግራማችን ላይ ያላችሁን ጥቆማና አስተያየት እየስማማ በማስቀደም 61 አንድ ላይ ቴክስት ማድረግ ትችላላችሁ። የዛሬውን ርዕሰ ጉዳይ እስቲ እናነሳለን። እንግዲህ ያው የኢትዮጵያ ፕሪሚየር ሊግ ውድድር እንግዲህ መቋጫውን በሳምንት ያገኛል። ከዛ ግን ተያይዞ እንግዲህ አንዳንድ ሃሳቦችን እናነሳለን። ምን ትርፍ ነበረን? ምን እሳገኘን? ምን እስከሰርን? የሚለውን ጥያቄ ለማንሳት ወደን ና የውጪ ሀብታም የውጤት ድሀው ፕሪምየር ሊጋችን የሚል ርዕሰ ጉዳይ ነው ዛሬ የተነሳው። እንግዲህ እንደሚታወቀው የኢትዮጵያ ፕሪሚየር ሊግ ከተጀመረ እንግዲህ አመታቶች ተቆጥረዋል። በዛ አመታት ውስጥ እንግዲህ የኢትዮጵያ እግር ኳስ ምን አተረፈ፣ ከዚህ ውድድር ላይስ ምን አገኘን የሚለውን ነገር ወደ ኋላ ፈተሽ ብለን ብናደርግ ምንም አላገኘም የሚለው ውጤት የሚያስማማን ይመስላል። ይህ ሀሳብ በደፈና ወይንም በስሜት አይነት ያመጣ ነው ሳይሆን በተግባር የሚታይ ታሪኮችን ወደ ኋላ ስንፈትሻቸውም የሚያሳዩን እውነታ ይህ እስከሆነ ድረስ የኢትዮጵያ ፕሪሚየር ሊግ እርግጥ ነው አዎ ለውጥ አለው። በምን ብትሉኝ የውጪ የውጪ ሀብታም ሆኗል። እንደ ባለፈውም ጊዜ እንደተጠቀሰው እንግዲህ በአፍሪካ ደረጃ እንግዲህ ታላላቅ ሀገራቶችን የሚጠሩበት በአለም አቀፍ ደረጃም ላይ ትልልቅ ውድዶችን የሚሳተፉ የአፍሪካ ሀገራቶችን በልጠን በውጭ ደረጃ ላይ አራተኛ ደረጃ ተቀምጠናል። በክፍያ ደረጃ እንግዲህ የኢትዮጵያ እንግዲህ ሊግ አራተኛ ከፋይ እንደሆነ በስፋት ተነግሯል። ና እንደተባለው እንግዲህ እድገት ከተባለ እንግዲህ በከፍተኛ ወጪዎች የሚከፈሉ ገንዘቦች ለተጫዋች ዙር የሚወጡ ገንዘቦች በዛ ደረጃ ላይ አድገዋል። ነገር ግን በውጤት ደረጃ ላይ ስንለካው ግን ፕሪሚየር ሊጋችን ምን አመጣ ብትሉ፣ ምንም ያመጣው ነገር የለም። በለውጥ ደረጃ ታዳጊዎችንም እያሳየን አይደለም። ነባር ተጫዋቾች የዝውውር ሽር ሽርሽራቸው እንደቀጠለ በውጤት ደረጃ ያልተደገፈ እንደነበረ ባለፈውም አንስተናል። ስናወራም በድፍረት ማውራት ይቻላል እና በውጤት ደረጃ ምንም ያገኘው ነገር የለም። ለኢትዮጵያ ብሔራዊ ቡድን የሚመግቡ ተተኪ ተጫዋቾችን አግኝተናሉ ይባል መልሱ አላገኘንም የሚል እንደሆነ ይታወቃል። የኢትዮጵያ ብሔራዊ ቡድን በተለይ ከተወሰነ ዓመታት በኋላ የውጤት ዝቅታው በጣም እየወረደ እና ኢትዮጵያ የምትሳተፍባቸው የአፍሪካ እና የተለያዩ ቻን ውድድሮችንም ማሳካት ያልቻልንበት ውድድር እንደሆነ ይታወቃል። ከዚህ አንጻር በኢትዮጵያ ፕሪሚየር ሊግ ምን አተረፍን ብለን ጠይቀለን አማኑ ምንም አላተረፍን። በዚህ ዙሪያ ምናልባት መንግስትም ከፍተኛ ትኩረት መስጠት ይገባዋል ብዬ እምነቱ አለኝ። ምክንያቱም ይሄ ገንዘብ፣ በየክለቦቹ የሚወጣው ገንዘብ ከህዝብ የተሰበሰበ ገንዘብ እንደመሆኑ አወጣጡ ላይ ትኩረት ሊሰጥ ይገባል። በተደጋጋሚ ይነሳል፣ ግን ለውጥ የለውም። በየክለቡ ያሉ የክለብ ኃላፊዎች በተለይ የከተማ መስተዳደር ክለቦች ላይ አንዳንድ ችግሮች ይስተዋላሉ። የጥቅም ትስስሩ እስከዛ ድረስ የሄደ ነው የሚልም ጭምጭምታዎች አሉ። ይህ ነገር ካልታረመ በየጊዜው ያለፈው አመት መቶ ሚሊዮን የነበረ ከሆነ ዘንድሮ መቶ ሀምሳ ሆኗል፣ ቀጣይ ደግሞ ሁለት መቶ ይሄዳል። የመጨረሻው ጫፌት ነው ለስፖርቱ ውስጥ ምን አስተዋጽኦ አበርክቷል የሚለው ትኩረት ሊሰጠው ይገባል። መንግስትም በዚህ ዙሪያ ከህዝብ የተገኘው ገንዘብ ለምን አገልግሎት ዋላ የሚለውን ማጣራት ይኖርበታል የሚል እምነት አለ። በእግር ኳሳችን እውነት እንዳልከው በወጪ ደረጃ በደንብ አድጓል። ግን ታዳጊዎችን አሳይቶናል? አላየንም። ለምን ክለቦች ሁሌ መሻማት ነው? እንትና ኮከብ ከተባለ በሚቀጥለው ሌላ ክለብ ይገባል። ያም ክለብ ይዞት ይወርዳል። ቀደም ባለው ጊዜ በየአካባቢክ አሁን አዲስ አበባ የአዲስ አበባ ዲቪዚዮን ውድድር አስር ቡድኖች ምናምን፣ ድሬዳዋ አስመራ፣ ምናምን ቀደም ባለው ጊዜ ደቡብ እንደዚህ አይነት ውድድሮች ቢደረጉ ጥቅሙ ለክለቦች ጭምር ነው። ከወጪ አንፃር እምትያወጣው ወጪ ተዟዙረ ስትሄድ አንድ ቦታ ስትከትም ብዙ ብር ታውታል። ግን የኢትዮጵያ ሻምፒዮና ተብሎ እንደ ቀደም እንዳለው ጊዜ የኢትዮጵያ ሻምፒዮና ተብሎ አሁን አዲስ አበባ ላይ ያኔ አስር ክለቦች ምናምን ይቀ አሁን የክለቦችም እኮ እየፈረሱ ነው። ክልል ላይ ያሉት ክለቦች የመፍረስ አደጋ ላይ አሁን፣ ቀደም ባለው ጊዜ ምድር ባቡር ጨርቃ ጨርቅ፣ ኮካ ምናምን ብዙ ቡድን ነበር፣ ድሬዳዋ ላይ አሁን ያ ሁሉ ቡድን አለ፣ እነ ኡጋዴን አንበሳን ጨምሮ አሁን እኛ ጋር መቻል እንደሚባለው ድሬዳዋ ላይ ኡጋዴን አንበሳ አረርን ወክሎ ይጫወቱ ነበር። እንደዚህ አይነት ነገሮች ሊኖር ይገባል እንጂ ከወጪ ለመት ተጫዋች ሳታገኝ ተጫዋች ሳታምርት እንደገና ተመልሰ ብርን ብቻ ማባከል ቀደም እኛ ጋር የአዲስ አበባ ከነማ የሚባል ቡድን ነበረ። ምርጥ ቡድን፣ ምርጥ ስብስብ የነበራቸው እነዚህ ከነማዎች አሁን ብዙ ከነማዎች አሉ። በእኔ በአንተ በነሱ በሁሉም ገንዘብ ነው ለነዛ ክለቦች ድጎማ የሚደረገው፣ ግን ያ ክለብ ምን አመጣልኝ? እኔ የከነማ ክለብ ሲባል ወጣቶች ታዳጊዎችን ከአጓጉል ስፍራ ጠብቀ ከአጓጉል ነገር ጠብቀ አንጸ አገር ማገልገል ሲቻል ነው። ግን የሚታነጹ ወጣቶች እንኳን ትኩረት ሊሰጣቸው ታዳጊዎች አልተቻለም። ለምን የዝውሩ ገበያ ጦፈዋላ። እና እኔ እንደውም እንዳሰብማ ቀርበው በየኢትዮጵያ ሻምፒዮና ምናምን ተብሎ ቢመጣና ሁሉም አሁን አርባ ምንጭ ማታገኘው ተጫዋች የለም፣ አዋሳ ማታገኘው ተጫዋች የለም። አሁን ግን የለም። አሁን አዋሳም አርባ ምንጭም ግዢ ላይ ናቸው። ኢትዮጵያ ቡናም ቅዱስ ጊዮርጊስም ግዢ ላይ ናቸው። ይህንን ነገር አስቁመን ታዳጊዎች ላይ በደንብ መስራትና የኢትዮጵያ ሻምፒዮና ተብሎ ብንወዳደር የበለጠ ልጆችንም ብርንም እናገኛለን። ጥሩ ቅድም አማኑ አንድ ሀሳብ አንስቷልና ምናልባትም እዚህ ላይ ተጨባጭ የሆነ መረጃ መያዝ ባይቻልም፣ በሩመር ደረጃ ግን በስፋት ይነገራል እና አንዳንድ ጊዜም እንደዚት መረጃዎች ሾልከው ይወጣሉ። የማይበጠስ የ ጥቅም ትስስር በአንዳንድ ጊዜ ውስጥ በዝውውር ጋር ተያይዞ በርካታ ነገሮች ከአሰልጣኝ ቅጥር ጋር ተያይዞ እንደዚህ አይነት ነገሮች እንዳሉ ይነገራል ይወራል ብቻ ሳይሆን ያው ተጨባጭ ነገር ማቅረብ ስለሚያስፈልግ እንደዚህ አይነት ነገሮች ኢትዮጵያ ስፖርት መንሰራፋቱ ለተባለው ለውጥ አለመምጣት ትልቅ ጋሪጣ እንደሆነ ግልጽና ግልጽ ነው ቅድም ስናወራ ነበር ምናልባት ይህን የውድድር ፎርማት ቅድም አንተ እንዳልከው ወደ ኢትዮጵያ ሻምፒዮና መቀየሩ የተሻለ ሀሳብ ሊሆን ይችላል ብሎ እንደውም በስፋት አንተ ስታነሳበት የነበረ ሀሳብ አለ ደግም እንድታነሳ በኋላ ላይ እና ግን እኔ አንድ ጥያቄ ያለኝ ምናልባትም የኢትዮጵያ ስፖርት ኳስ ወይም የተጫዋቾች እድገት ከፍ አለ ማለት የፎርማቱ ችግር ብቻ ነው ወይ የሚለውን ነገር እናነሳለን። መሰረታዊ ችግሩ እሱ ነው ብዬ ስለም አላስብ ነው። ምናልባት የፎርማቱ መስተካከል ኮምፒቲሽኑን ከፍ ሊያደርገው ይችላል። ነገር ግን ቅድም እንዳለው አዲስ ፊት ለማየት ያልታደሉ የኢትዮጵያ ስፖርት እንዴት ነው መታደግ የምንችለው? መሰረታዊ ጥያቄ መሆን ያለበት እሱ ነው ብዬ አስባለሁ። ከፎርማቱ በተጨማሪ እነዚህን አዳዲስ ሴቶች ለማምጣት ተተኪ ተጫዋቾችን በማምጣት የኢትዮጵያን ብሔራዊ ቡድን ከፍ ወዳለ ደረጃ ላይ ለማድረስ የሚቻለ በዚታ እንዴት ነው የሚል ሐሳብ አለ። አሁን በእንት ደረጃ አምቢሽስ ሆነ ጥያቄ ተነስቷል። የ29 የአፍሪካ ዋንጫ ለማሳካት እየተደረገ ያለው እንቅስቃሴ ጥሩ መስመር ላይ እንዲሄድ ኢትዮጵያ ይህን ነገር እንድታዘጋጅ የተለያዩ ግፊቶች ምናልባትም ፊፋን ፕሬዚዳንት ጨምሮ ይህን ነገር ኢትዮጵያ የአፍሪካ ሪሰ መዲና ከመሆኑ አንፃር ውድድሩ በዛ አካሄድ እንዲዘጋጅ ሰፊ እቅድ አለ። ሰፊ ማድ ተዘጋጅቷል። ነገር ግን በዛ ማድ ላይ የምንቋደሰው በምን መልኩ ነው የሚለው ነገር መቅረብ መቻል አለበት። እንደዚህ አይነት ነገሮች ስናሰናዳ ነገር ግን ያንን ነገር ስኬታማ ሊያደርግ የሚችል በሀገራችን የተደገሰውን ድግስ በአግባቡ በአግባቡ ተመልካቾቹንም ተወዳዳሪ አካላቶችንም የማያሳፈር አንገት የማያስደፋ ውጤት ለማምጣት እየተሰራ ያለው ስራ ግን ምንድን ነው ቢባል በጣም ከባድ ነው። ክለቦች አንደዚህ ጫና፣ መንግስት ይህ ነገር ማድረግ አለበት የሚል ግፊት ይሰማል። እሺ መንግስት ያንን ፋሲሊቲ አሟላለሁ፣ ምናልባትም ለገጽታ ግንባታ የሚጠቅማል ብሎ ያንን ነገር ቢያስተካክል፣ ነገር ግን በዛ ውድድር ላይ ተሳትፎ ኮምፒውታንት አድርጎ ማሸነፍ ዋንጫ እንኳን ማግኘት ባይችልም በመጀመሪያው ዙር የማይወጣ ብሔራዊ ቡድን ለማዘጋጀት ምን እየተሰራ ነው ስንል ጥያቄዎቹ ምንም አልተሰራም ነው። ምክንያቱም የብሔራዊ ቡድን መሰረቶች ክለቦች ስለሆኑ ማለት ነው። ክለቦች በዚህ ደረጃ ላይ ቅድም አንስተነዋል፣ እየያዙት ያሉ ንጥቂያ ነው። በቃ አይን ያወጣ ንጥቂያ ነው፣ ምንም የማይጠቅም። እኔ ደስ ይለኛል። ምናልባት ነባር ተጫዋቾች አይኖሩ ደሞዛ ይከፈላቸው የሚል ጥያቄ እኛ ምንም አያገባንም። ማንም በሚከፍለው ጉዳይ ላይ ከኪሳችን እስካልጦረስኛ ኮምፕሌን አናደርግም። ነገር ግን በወጣው ልክ ላይ ግን ውጤትን ሊያመጣ የሚችል ቡድን መገንባት አለባቸው ክለቦች ነገር ግን 13 እና 15 ተጫዋች አግበስብሳችሁ እየወሰዳችሁ ላለመውረድ እየተጫወታችሁ መከራቸውን እያዩ ነው አይደለም ማን ቡድን መጥቀስ ባያስፈልግም ያየነው ሁኔታ ስላለ ይህን ነገር ለማስተካከል መሰረት ያለው አስራ ሊዘረጋ የሚል ሀሳብ አለን ይህን ነገር ለማስተካከል ምን ታቅዷል የሚለው ነው ቅድም ወደ ተመለስንበት አጀንዳ መመለስ እንችላለን ማ በዚህ ዙሪያ እንግዲህ የኢትዮጵያ እግር ኳስ ላይ የተለያዩ አይነት እርምጃዎች መወሰድ እንደሚገባቸው ለመጠቆም እንወዳለን በተለይ የክልል ክለቦች አሁን የፕሪሚየር ሊግ ውድድሩን አቋርጦ የክልል ክለቦች በከተማቸው የእርስ በርስ ውድድር ቢያካሄዱ እና ከዛ አንደኛና ሁለተኛ የሚወጡ ቡድኖችን ለኢትዮጵያ ሻምፒዮና በአንድ ሀገር ላይ ውድድራቸውን ቢያካሄዱ የተሻለ ነው የሚል እምነት አለኝ። እኔ በግሌ ማለት ነው። ምክንያቱም አንደኛ ከወጪ አንፃርም እነዛ ክለቦች ለሆቴል አንድ በፕሪሚየር ሊግ ላይ ተሳታፊ የሚሆን ክለብ ለሆቴል ምን ያህል ወጪ ያወጣል፣ በዓመት እዛው ከተማው ላይ ግን ቢሆን ወጪው ይቀንሳል የሚል እምነት አለኝ። ከዛ በተረፈም የክለቦች በከተማቸው ውድድራቸው ማካሄዳቸው ለተተኪ ተጫዋቾችን ለማፍራት ከፍተኛ ጠቀሜታ ይኖረዋል። ምክንያቱም ሕፃናቶቹ እነሱን በየሳምንቱ ውድድር ይኖራል። በየሳምንቱ ውድድር ነው ያሉ አሁን ግን አንድ ከተማ ላይ የተወሰነ ጊዜ ይካሄዳል። የውድድር የማየት እድል ያላገኙም ከተሞች እኮ አሉ። ለምሳሌ መዲናችን አዲስ አበባን ጨምሮ ማለት ነው። አዲስ አበባ ያለው ወጣት የእግር ኳስ ውድድር የት አይቶ ፍላጎቱ ይደርበት? ታዳጊ እንዴት ማፍራት እንችላለን? ድሮ እኮ ስቴዲየም፣ የውድድር መድረኮች ቦታ ላይ ተገኝተህ አንድ የምታደንቀውን ተጫዋች ስታይ ወደፊት ይህንን መሆን አለብኝ ብለህ ተስፋ ትሰንቃለ። አሁን ግን ያ ነገር የለም። ስለዚህ ዘጠና ዓመተ ምህረት መጀመሪያ ላይ ነው ካልተሳሳትኩ የኢትዮጵያ ፕሪሚየር ሊግ ጥናት ሳካሄድበት ወደ ተግባር የዋለው። ምክንያቱም የውድድር ሜዳዎች የሉን፣ እንኳን በየከተማው የውድድር ሜዳዎች አገሪቷ ኢንተርናሽናል ውድድር ለማድረግ አንድ ብቁ ሜዳ የላትም። ይህ በሆነበት ደረጃ ፕሪሚየር ሊግ ውድድር ተብሎ ክልል ላይ ማካሄዱ ከጥቅሙ ጉዳቱ ነው። ወጪው ክለቦችን በጣም እያናጋ ነው ያለው፣ የህዝብ ገንዘብም አላግባብ እየወጣ ነው የሚገኘውና መንግስት በዚህ ላይ ትኩረት ሊሰጠው ይገባል የሚል እምነት አለ። ወደፊት ክለቦች እንዳይፈርሱ ምሰጋለሁ። ለምን ከወጪ አንጻር መቋቋም አችለም። እንደውም ሀያስጤን ብሎ ቅድማ ለምስገድ አይነት ሰው ትልቅ ነገር ነው ሜዳ ላይ የምታዘጋጀውን ውድድር ይህንን ህዝብ ይህን ኳስ የሚወድ ህዝብ እስከ ፍጻሜው የኢትዮጵያን ቡድን ማየት ይፈልጋል። ይሄ ግን የሚሆነው ምን ላይ ሰርተን ስንገኝ ነው። አሁን ታስታውሱ እንደሆነ በ198 ሰማንያ ነው የምስራቅ አፍሪካን ዋንጫ ስንበላ ስናገኝ ስንወስድ እናቶች ሁሉ ሳይቀሩ በቃ ሲዞር ነበረ። ያ የሆነው ከተለያየ የኢትዮጵያ ሻምፒዮና ውድድር ስለነበረ እነ ዳኛቸው ደምሴ፣ እነ አማኔል እያሱ፣ ነጋሽ ተክሊት፣ ሁሉም ከተለያየ ቦታ ተቀላቅሎ መጥቶ ይህንን ውጤት አምጥተናል። ያን እንደዚህ አይነት ነገር የሚገኘው ደግሞ ትኩረት ተደርጎ ወታዳጊዎች ላይ ስሰራ ነው። ቅዱስ ጊዮርጊስ ከሲ ቡድን ሙላ ለመረጋሰን ዋናው ቲም አጫውቶታል። አኗር ሲራጅ ከሲ ቡድን ዋናው ቡድን ተጫወተዋል። ከመብራት ል እንደዚህ ኢትዮጵያ ቡና አሸናፊ በጋሻው ተከስተ የሚባል ልጅ ግብጽ ላይ ሲጠፋ ከቢብ ተጠርቶ ዋናው ቲም ተጫወተዋል። እንደዚህ አይነት ሻዶ ቲም እንኳን የለንም እና ክለቦች ላይ ትኩረት ሊደረግ የሚገባው መንግሥትም ትኩረት ሊያደርግ የሚገባው ወጣቶችን አለ። የቢ ቡድን የተስፋ ቡድን አለ፣ መኖር እኮ አለ ግን አያሳዩንም። ሲጫወቱ ዋና ቲም ላይ ምን አበቅ አንተ አሰልጣኝ ስትሆን ተስፋ ቡድን ላይ ያሉትን ልጆች አብቅተ ዋናው ቲም ላይ ሲጫወቱ ማሳየት መቻል አለብን። ግን የዋናው ቲምም አሰልጣኝ አደጋ ስለሆነ እዛ ላይ አምጥቶ ሊያጫውት ልክ አይችልም። ለምን? የእንጀራ ጉዳይ ነው፣ መቆየት ይፈልጋል። ስለዚህ እኔም የአማን ሀሳብ ይገዛኛል፣ የኢትዮጵያ ሻምፒዮና ተብሎ በየክልሉ ተደርጎ አንዴ አዋሳ ላይ አንዴ ድሬዳዋ አንዴ አዲስ አበባ ቢደረግ የኢትዮጵያ ሻምፒዮና ጥሩ ነው። ጥሩ ሀሳባችሁን ባልቃወምም ያን ያክል የሀሳቡን ብዙም ደጋፊ አይደለኝ። ምክንያቱም እንደው ችግሩ የፎርማት ችግር ብቻ ምንነው ብዬ ስለማላሰብ ነው። ቅድም ስላነሳሁት የኢትዮጵያ ሀገር ኳስ ችግር መሰረታዊ ችግሩ የፎርማት ችግር ብቻ አይደለምና ምናልባትም በዛ ፎርማትን ብታዘጋጀው ክለቦች ሊያደርጉ የሚችሉት ምንድነው ወጣት ተተኪ ተጫዋቾችን ከማካተት ይልቅ ልምድ ያላቸው ተጫዋቾችን በብዛት የመሰብሰብ እንትኑ ሊመጣ ይችላል እንጂ ምናልባትም አድማሱን ታሰፈዋል የነበረውን እንትን እንጂ የተለየ ነገር አያመጡም ብዬ ስለማስብ ነው። አንዳንድ ጊዜ ሳስበው እንደዚህ አይነት ነገሮችን ተመልካቾች፣ አድማጮቻችን ሲሰሙት የሚሰላችሁ ላይ ይመስለኛል። እኛም ታዳጊዎች እንላለን፣ ሌላውም ጣቢያ እንደዚህ ይላሉ። ክለቦችን ስጠይቃቸው በታዳጊ ላይ መሰረት ያደረገ ወደ ተግባር ጊዜ ሄድ ያለ አይፈልጉትም። እንዳልኩት ያ የማይፈልጉት ለውጤታማነት ብቻ አያበቁም ወይ የሚለውን ነገር ብታነሳ፣ ለምሳሌ ያክል በዘንድሮ የኢትዮጵያ ፕሪሚየር ሊግ ውድድር ላይ ኢትዮጵያ ቡናና ቅዱስ ጊዮርጊስ ጥሩ ምሳሌዎች ናቸው። በግዢ ተሳትፎ ላይ ብዙም የሉበት ብዙም ተሳታፊዎች አሉ። በውጤ ደረጃ ላይ ግን ያው ከፕሪሚየር ሊጉ የመውረድ ስጋት ውስጥም አደሉ አትሊስት በተወሰነ ደረጃ ላይ እንደውም የተሻለ ኢትዮጵያ ቡና በዋንጫ ፉክክር ውስጥ የነበረበት ሁኔታ እንዳለ እናስታውሳለን። ቅዱስ ጊዮርጊስም ያን ያክል ለውድድር ለመውረድ የሚያሰጋው እንትን ላይ አደለም። አትሊስት እንኳን ቡድኑን በማቆየት ሕልውናውን ከፍ በማድረግ ደረጃውም ዝቅ እንዳይል የተሻለ ነገር አድርገዋል። በንጽር ደረጃ እነዚህ ክለቦች ከሌሎቹ ጋር ሲታዩ ብዙ ትራላሉ። የባለፈው አምና ሻምፒዮን የነበሩ ኢትዮጵያ ንግድ ባንክ መመልከት ይቻላል። ቡድኑም አልተነካካም፣ ያ ሻምፒዮን አሁን የነበረበት ያለበትን ደረጃ መመልከት ይቻላል። ስለዚህ ክለቦቻችን ወጥ የሆነ አቋም የላቸውም። ይህንን ነገር ፈትሸው የሆነ ወደ ውጤት መምጣት መቻል አለባቸው እንጂ እንዳላችሁት ፎርማቱ መቀየር ምናልባት የገቢ እንዳልከው ቅድም እንትን ሊያደርግ ይችላል። በጣም የተለጠጠ እየተለጠጠ እየመጣውን ነገር ለምሳሌ ከ57 ሚሊዮን ብር እንግዲህ ገደብ አድርጎ ያንን የጣሱ ክለቦች አሉ ተብሎ ፍርድ ቤት ደረጃ እየተሄደበት ሁኔታ እንዳለን አስታውሳለን። ስለዚህ አንተ እንዳልከው ቅድም የወጪ መጠኑ እየተለጠጠ ሲለመጣ እሱ ለመቀነስ ሊረዳ ይችላል እንጂ የኢትዮጵያን ስፖርት ከፍ ለማድረግ ታዳጊዎችን ለማብቃት እንደተባለው ብቃት ያለችው ልጆችን በአዲስ መልኩ ለማግኘት የክለብ አመራሮች ወሳኝ የሆነ ሪፎርም ያስፈልጋቸዋል። ይሄን ማድረግ መቻል አለባቸው እንዳልኩ ነው። ፎርማቱ ብቻ አይመልሳቸው። በቃ መለወጥ መቻል አለብን ብለው ማሰብ መቻል አለባቸው። ጥቅምም ከሆነ እስካሁን የወሰዱት ነገር ይበቃቸዋል ብዬ ስለማሰብ፣ እስኪ ደግሞ ለኢትዮጵያ ስፖርት ኮንትሪቢዩት እናድርግ። ለዘመናት ለበርካታ ዓመታት ክለብ እየመራ ለውጥ ማታ መጣ ከሆነ ደግሞ በዚህ ደረጃ ላይ ለሌላ ደግሞ ለተቴክ ልድ መስራት ለሚችል አካል ፕሮፌሽናሉ ለሆነ አካል መልቀቅም የሚለመድበት ሁኔታ መለመድ ያለበት ግን የማይለመድ ኢትዮጵያ ስፖርት፣ እኔ በጣም ይገርመኛል መቼም። እናንተም ታዝባችሁታል በስማ የኢትዮጵያን ስፖርት መምራት ስፖርት ነው እግር ኳስ ነው ኮቻል አትሌቲክስ ምንም የፈለክ ቦታ ዋና ነው ጨምሮ ሄዴክ ነው ይለዋል። ከወንበር ግን መልቀቅ አይፈልጉም። እኔ በጣም የሚገርመኝ ነገር እኔ እኔ ለምሳሌ አክል እኔ መጣላው ነገር ከአንድ ቀን በላይ መድገም አልፈልግምና በጣም ያስቀኛል። ሲሉት ደስ የሚል ግን ሲያድርጉት የማይታይ ኢትዮጵያ ስፖርት ላይ እንደዚህ ነገሮች አሉና ሪፎርም ሪፎርም ሪፎርም ያስፈልጋል የሚል ሀሳብ አለ። አዎ እንግዲህ እዚህ ላይ አንድ የሰጠ አስተያየት እሳት እንደ እሳት ያቃጥላል፣ ወንበሩ ይፋጃል ይለዋል። ግን ኬኳ ደግሞ ትጣፍታለች። ኬኳ የምትበላት ኬክ ስለምጣፍጥ ያ እሳቱንም ትቋቋመዋለ ትችለዋለ። እንደውም ልቀቅ ስትባል በጦርነት ነው። እኔ የኢትዮጵያን ስፖርት አልመራም ብለው የለቀቁ ሰዎች በቅርብ ጊዜ በቅርብ ዓመታት አይተናናቅም። እና አስቸጋሪ ነው። ከጀርባ የሚገኘው ጥቅም ይመስለኛል እንጂ ስፖርቱንም ለማሳደግ አይመስለኝም። ወንደው ወደ ኢትዮጵያ ፕሪሚየር ሊግ ውድድር ስንመለስ ተጫዋቾቹ ይበዛሉ አልከኝ። ነገር ግን አሌ እዚህ ላይ ምንድን ነው መሰለ የሚደረገው የክለቦች ቁጥር ይበዛሉ። ያ ቁጥር ሲበዛ የአንድ ክልል ወጪም ከሚሰጠው ወጪ ላይ እንዲሁም አብቃቅቶ ለ11 ክለቦች ትንሽ ታዳጊዎችን በግዳጅም እኮ ማስገባት ትችላለን። ከቡድን ተጫዋቾች ውስጥ ግማሽ ያህሉን ታዳጊዎች ማድረግ አለብን። እንደዛ ካላደረግን ግን መጨረሻውም እንደሚሆን በጣም አስቸጋሪ ነው። የቡድን መሪ፣ የአንድ ክለብ መሪ የሆነው የወንድም ልጅ፣ የእህት ልጅ በደላላነት የሚሰሩበት አገር ላይ ስፖርቱ እንዴት ያደርጋል ብለን እንጠብቅ። እኔ የ2029 የአፍሪካ ዋንጫም ገና ከወዲሁ ስኬታማ ይሆናል ብዬ አላስብም። የኢትዮጵያ ቡድን እኔ ውጤት አልጠብቅም። ምክንያቱም ገና ብዙ አልተሰራ፣ ስራውን አልጀመር ነው። ምኞትና ተግባር የተለያየ ነው። እንቅስቃሴው ምን እያደረገን ያለ ነው? አንድ ቡድን ለመስራት ምንድን ነው የሚለው የአንድ ኦሎምፒክ ዘመን ጊዜ ያስፈልጋል ይላል። ስለዚህ አሁን አራት ዓመት ነው አይደል፣ የሚቀረን። ስራውን ከዛሬ መጀመር አለብን። ላሉ እንደው ለመጨመሪያ ክለቦች በተጫዋች ዝውውር ላይ ተጠቅም ያለው ወይ ምን አገኘው ምን አተረፍኩ ተብሎ ሊጠየቁ ይገባል። አስር አስራ ሁለት አስራ አራት ተጫዋቾችን አግበስብሰ ወስደ አመጣለሁ። ኤክስ የተባለው ክለብ ይህን ሁሉ ተጫዋች ሲያመጣ ለውጥ አመጣለሁ ብሎ ነው። ግን ባለህበት ሂድ ከሆነ ምንም የሚፈይደው ፋይዳ የለም። ስለዚህ እኔ አሁንም ደግሞ የምለው ትኩረት ለታዳጊዎች ነው። እናመሰግናለን። እንግዲህ ተመልካቾቻችን ቀደም ብለን እንደገለጽንላችሁ እንግዲህ ከጁን 28 እስከ ጁላይ 25 የሚደረገውን በሲያትል የሚደረገውን ውድድር በቀጥታ በሊግ ስፖርት ኦፊሻል ድረ ገጻችን ላይ የምትከታተሉ ይሆናል። እኔ ከዛ ሆኜ በቀጥታ ፕሮግራም ወደ እናንተ የማቀርብ ይሆናል። ቀጣይ ሁለት ሳምንቶችን ፕሮግራሞች ደግሞ ባልደረቦቼ አማን ከበደና በጋሻ የለ እጅግ በጣም የሚጣፍጥ ፕሮግራማችን ወደ እናንተ የሚያደርስ ይሆናል። እንግዲህ ሊግ ስፖርት ኦፊሻልን ሰብስክራይብ እና ላይክ በማድረግ ትኩስ መረጃዎችን መቀላቀል ትችላላችሁ። ተመልካቾቻችን አሁን በፕሮግራማችን ላይ ያላችሁን ጥቆማና ስቴት ኤስ በማስቀደም 6121 ላይ ከስማር ትችላለች። በመቀጠል የቀድሞ ባለ ታሪኮች የተዘከሩበትን ውድድር የተመለከተ ጥንቅራለን በጋሽ አያሌ ያስቀኘናል። እሱን ተካፍለን ተመልሰን እንገናኛለን።